እንኳን ደህና ያመጣችሁ። በዛሬ ቪዲዮችን የምናየው አድቨርብስ ኦፍ ታይም ነው። ባለፉት ቪዲዮቻችን እንግዲህ ስለ አድቨርቦች እያየን ነበረ። በዚህ ቪዲዮ ስለ አድቨርብስ ኦፍ ታይም ኮንሰፕቱ፣ እንዲሁም ምሳሌዎችና ማብራሪያዎችን ለማየት እንሞክራለን ማለት ነው። ትምህርቱ ያው ለጀማሪዎች እጅግ በጣም ወሳኝ ስለሆነ ከቪዲዮ መጀመሪያ እስከመጨረሻ ብትከታተሉት የምታገኙት በጣም ወሳኝ ነጥብ ይኖራል ማለት ነው። ቀጥታ ወደ ትምህርቱ ስንገባ እዚህ ጋር ኮንሰፕቹዋል ዴፊኒሽን እናያለን። አድቨርብስ ኦፍ ታይም ዴስክራይብስ ዌን ሰምሲንግ ኢዝ ሀፕን or how often it happens እንግዲህ አንድን ስራ የተሰራበት ወይም ደግሞ የተከናወነበትን ጊዜ የሚያመለክትን ነው ማለት ነው፣ አድቨርስ ኦፍ ታይም ማለት ነው። አድቨርብ አክቹዋሊ በመሰረቱ ቨርብ ወይም ደግሞ ግስን ነው የሚገልጸው። ግስን ይገልጻል ስንል የግሱ ሰዓት የሚገልጽ ከሆነ ደግሞ ከአይነታዎቹ ውስጥ አድቨርስ ኦፍ ታይም ተብሎ ይጠራል ማለት ነው። ለምሳሌ አይ ኒድ ቱ ዱ ኢት ናው እዚህ የተዘረዘሩት ናው፣ ላተር፣ ቱሞሮ፣ የስተርደይ፣ ሱን የአድቨርስ ኦፍ ታይም አይነታዎች ናቸው፣ ምሳሌዎች ናቸው ማለት ነው። በአረፍተ ነገር ውስጥ ያላቸው ደግሞ ይሄ ይመስላል። አይ ኒድ ቱ ዱ ኢት ናው። ምሳሌ አይ ኒድ ቱ ዱ ኢት ናው፣ አሁን ልሰራው እፈልጋለሁ። አሁን የሚለው ድርጊቱ የሚከናወንበትን ሰዓት ነው የገለጸልን። ስለዚህ አድቨርስ ኦፍ ታይም ይሆናል ማለት ሁለተኛ አይ ዊል ዱ ኢት ላተር፣ ኋላ ሰራው አለው ዊል ዱ የሚለው ቨርብ ገልጿል ላተር የሚለው ማለት ነው ምኑን ነው የገለጸው ሰዓቱን ነው የገለጸው ስለዚህ ሰብጀክት አለኝ ቨርብ አለ ቨርቡ ተገልጿል እዚህ ጋር ላተር በሚል ቨርቡ የገለጸው ላተር ምን አይነት አድቨርብ ነው ምን አይነት አድቨርብ ነው አድቨርብስ ኦፍ ታይም ይሆናል ማለት ነው ለምን ሰዓቱ ስለገለጸ ቱሞሮ እንደዛ ሺ ዊል አራይቭ ኦር ሶሪ እዚህ ጋር ሺ ዊል አርሊ በመሰረቱ ያው አድቨርብስ ኦፍ ታይም ነው እሱም በጠዋቱ ወይም ቀደም ብላ ልትደርስ ትችላለች እላለሁ። ወይም ሺ ዊል አራይቭ ቱሞሮ ሚልም ያው የጊዜ እሷ የምትመጣበትን ሰዓት የገለጸ ስለሆነ አድቨርስ ኦፍ ታይም ነው ማለት ነው። የስተርዴይ የሚንት አውድ የስተርዴይ ትናንትና ነው የወጣው የሄደው ከቤት የወጣው ስል የስተርዴይ የሄደበትን ሰዓት ስለሚገልጽ ሚገልጽ አድቨርስ ኦፍ ታይም ይሆናል። የመጨረሻው ደግሞ ሱን ነው። ሂ ዊል ከም ሱን አሁን በቅርቡ ይመጣል ስል ዊል ከም የሚለውን ቨርብ የገለጸልኝ ነው ማለት ነው ሱን ስለዚህ እነዚህ ብቻ አይደሉም። ሌሎችም ተጨማሪ ሰዓትን ዲስክራብ የሚያደርጉ ድርጊቱ የተከናወነበትን ሰዓት የሚገልጹ በሙሉ አድቨርብስ ኦፍ ታይም በመባል ይታወቃሉ ማለት ነው። ግራመር እና ስፖክን እንግሊሽ ላይ ያው ቁልፍ ሚና ነው የሚጫወቱት ማለት ነው። ታንክ ዩ ቬሪ ማች ሀቬነስ ታይም። ግልጽ ያልሆነ ነገር ካለ ኮመንት ላይ ጻፉልኝ፣ ያው በተጨማሪ የማብራሪያ ይሆናል ማለት ነው። ሀቬነስ ታይም ጌም።